እንኳን ደህና መጣችሁ የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ማለት ነው የ2025 የአፍሪካ ሀገራት የሀገር ውስጥ ምርት ጂዲፒ ግምቶችን ይፋ አድርጓል። ግን እነዚህ ደረጃዎች ስለ አህጉቱ ብልጽግና ምን ያህል ነው የሚነግሩን? እስኪ ትንሽ ከቁጥሮቹ ጀርባ እንዝለቅ። የምንመለከተው የስም ጂዲፒ nominal GDP የሚባለውን ነው። ነገር ግን ይሄ መለኪያ ብቻውን ሙሉውን ምስል እንደማይሰጠን መረዳት በጣም ወሳኝ ነው። ልክ ነው። የግዢ አቅም ምጣኔ ፒፒፒ የሚሉትም አለ። እሱንም በአጭሩ እንነካዋለን። መረጃው አምሳ አራት ሀገራትን በስም ጂዲፒ ነው ደረጃ የሚያስጠምጠው። እስኪ ይህ ስም ጂዲፒ መለኪያ ምንድን ነው? ምንስ ምን አይነት ውስንነት አለው? በቀላሉ ሲገለጽ በአንድ ሀገር ውስጥ በአንድ አመት ውስጥ የተመረቱ እቅትና አገልግሎቶች አጠቃላይ የገበያ ዋጋ ነው፣ በወቅቱ ባለው የአሜሪካን ዶላር ማለት ነው። ዋናው ውስንነቱ ግን በሀገራት መካከል ያለውን የኑሮ ውድነት ልዩነት ያው ግምት ውስጥ አያስገባም። ይሄ ወሳኝ ነጥብ ነው። ያ ማለት አንድ ዶላር አዲስ አበባ ውስጥ ያለው የመግዛት አቅም እና ጆሃንስበርግ ውስጥ ያለው ለምሳሌ ይለያያል ማለት ነው። በትክክል የውጭ ምንዛሪ መዋዠቆቻው እንኳን ምንም እንኳን በሰዎች ትክክለኛ የኑሮ ደረጃ ላይ ብዙ ለውጥ ባያመጣም እነዚህን ደረጃዎች በጣም ሊቀያየራቸው ይችላል። ለዚህም ነው የፒፒፒ መለኪያን የምናየው። እሺ ፒፒፒ ነስኪ ትንሽ እንይው። ፒፒፒ እነዚህን የኑሮ ውድነት ልዩነቶች ለማስተካከል ይሞክራል። ያው ለምሳሌ አዲስ አበባ ውስጥ በአንድ ዶላር ስንት ዳቦ መግዛት ይቻላል? ሉዋንዳ ውስጥስ? ፒፒፒ ይህንን ልዩነት ለማካተት ነው። ገብቶኛል። ሆኖም የራሱ ፈተናዎች አሉ። ለምሳሌ በተለያዩ ገበያዎች ውስጥ ተመሳሳይ የሆኑ ዕቃዎችን ማግኘትና ዋጋቸውን ማነጻጸር ከባድ ነው ማለት ነው። ከባድ ስለሆነ ትክክለኛውን የፒፒፒ ምጣኔ መገመት ትንሽ አስቸጋሪ ነው። እሺ፣ ልዩነቱ ግን ወሳኝ ይመስለኛል። አሁን ወደ የስም ጂዲፒ ግምቶች እንመለስ። እስኪ ከፍተኛ ደረጃ ላይ ያሉት ሀገራት እነማን ናቸው? እንግዲህ ዝርዝሩን ስናይ ደቡብ አፍሪካ ትመራለች፣ ወደ 410 ቢሊዮን ዶላር ገደማ። ያው የአህጉሪቱን 14.4% አካባቢ ትይዛለች። 14.4% ትልቅ ድርሻ ነው። ቀጥሎም ግብጽ አለች፣ ወደ 347 ቢሊዮን ኤም 12.2% ነው። እሺ ከዛ አልጄሪያ 269 ቢሊዮን ገደማ 9.4% ናይጄሪያ ደግሞ እዚህ ጋር ትንሽ የሚገርም ነገር አለ፣ 188 ቢሊዮን 66% እና ሞሮኮ በ166 ቢሊዮን 58% ናቸው። አምስት ሀገራት አዎ፣ የሚገርመው እነዚህ አምስት ሀገራት ብቻቸውን ከሀገሪቱ አጠቃላይ ምርት ከግማሽ በላይ ከግማሽ በላይ አዎ፣ ከ58% በላይ ይሸፈናሉ። ይሄ ማለት በጣም የተወሰኑ ሀገራት ላይ ያተኮረ የአቅም ሁኔታ ነው ያለው። በትክክል ግን ይህ አጠቃላይ መጣኔ ሀብት መጠን ስለ ግለሰብ ደህንነት ምን ያህል ይነግረናል? እዚህ ላይ ነው የነፍስ ወከፍ ገቢ ጉዳይ የሚነሳው አይደል? በእርግጥ እዚህ ላይ ነው ነገሮች ይበልጥ አስገራሚ የሆኑት። ናይጄሪያን እንውሰድ። እሺ፣ ናይጄሪያ ትልቅ ኢኮኖሚ 18 ቢሊዮን፣ ነገር ግን እጅግ በጣም ብዙ ህዝብ አላት። ከሚቶ 33 ሚሊየን በላይ። ዋው! ስለዚህ የነፍስ ወከፍ ገቢዋ በአህጉሪቱ ካሉት እጅግ ዝቅተኛ ከሚባሉት አንዱ ነው፣ 807 ዶላር፣ በአጠቃላይ አራተኛ ደረጃ ካለው ኢኮኖሚ። ይህኮ በጣም ትልቅ ልዩነት ነው። ሌላኛው ጫፍ ላይስ ማን አለ? በጣም ከፍተኛ የነፍስ ወከፍ ገቢ ያለው ሲሼልስ። ሲሼልስ? አዎ፣ አጠቃላይ ጂዲፒው እኮ በጣም ትንሽ ነው። 2 ቢሊዮን ዶላር ገደማ ኦኬ። ነገር ግን የህዝብ ብዛቷ በጣም ትንሽ ስለሆነ የነፍስ ወከፍ ገቢዋ በአህጉሪቱ ከፍተኛው ነው፣ ከ21600 ዶላር በላይ ከ21000 ዶላር በላይ ከናይጄሪያ 807 ዶላር ጋር ስናነጻጽረው ልዩነቱ እጅግ በጣም አስገራሚ ነው። በጣም ይህ ማለት አጠቃላይ የኢኮኖሚ መጠን በቀጥታ ወደ ግለሰብ ሀብት በፍጹም እንደማይተረጎም ነው በግልጽ የሚያሳየው። በትክክል ሌሎች ሀገራትም አሉ አይደል ለምሳሌ እንደ ጋቦን ቦትስዋና ሞሪሸስ እነዚህ በአጠቃላይ ጂዲፒ ከስሩ ባይገቡ እነሱም በአንጻራዊነት ከፍተኛ የነፍስ ወከፍ ገቢ ያላቸው ለምሳሌ ጋቦን ወደ 8800 ዶላር ቦትስዋና ከ7000 ዶላር በላይ ሞሪሸስ ደግሞ በጣም ከፍ ብላ ከ12000 ዶላር በላይ ነፍስ ወከፍ ገቢ ያላቸው እሺ ስለዚህ ያው የስም ጂዲፒ የአንድን ሀገር ኢኮኖሚ በዓለም አቀፍ ገበያ ያለውን መጠን ለመረዳት ይጠቅማል። ልክ ነው። ነገር ግን የነፍሶ ከፍ ገቢ በተለይ ደግሞ በፒፒፒ ሲስተካከል፣ ምንም እንኳን አሁን ባለን መረጃ ውስጥ በዝርዝር ባይቀርብም፣ ያ ስለ አማካይ የኑሮ ደረጃ የተሻለ ምስል ይሰጠናል። ሁለቱንም መመልከት ያስፈልጋል ማለት ነው። በትክክል ሁለቱንም አጠቃላይ ምርቱ ምን ያህል ነው እና ደግሞ ይህ ምርት በህዝቡ መካከል እንዴት ነው የተከፋፈለው የሚለውን ማየት አለብን። ስለዚህ በቃ ዋናው ነጥብ ምንድነው? እነዚህ ደረጃዎች ጠቃሚ መነሻ ናቸው፣ ጥሩ ኢንዲኬተር ናቸው። አዎ፣ ነገር ግን የስም ጂዲፒን ብቻ አይተን ድምዳሜ ላይ መድረስ የለብንም። የኑሮ ውድነት፣ የምንዛሬ ልወጥ እና በተለይ ደግሞ የህዝብ ብዛት በጣም የነፍስ ወከፍ ደግሞ ሌላኛውን ገጽታ ሌላ ሽፋን ይሰጠናል። ይህም በአፍሪካ ውስጥ ያለውን ከፍተኛ ሆነ ልዩነት ያጋልጣል። ዋናው ቁም ነገር ያው የሀገርን ምጣኔ ሀብታዊ ሁኔታ መለካት በጣም ውስብስብ ሂደት መሆኑ ነው። እውነት ነው። የስም ጂዲፒ ፒፒፒ የነፍስ ወከፍ ገቢ እያንዳንዳቸው የራሳቸው ጠቀሜታ አላቸው፣ ደግሞም ውስነት አላቸው። ልክ ነው። የተሟላ ግንዛቤ ለማግኘት እነዚህን ልዩነቶች መረዳት በጣም ወሳኝ ነው። በጣም ትክክል እና ይህንን ስናይ ደግሞ ሌላ ጥያቄ ያስነሳል። ምንድነው እሱ? ለምሳሌ ለምንድን ነው ተመሳሳይ ወይም በጣም ተቀራራቢ የሆነ አጠቃላይ ጂዲፒ አላቸው ሀገራት አንዳንድ ጊዜ ይህን ያህል የተለያየ የነፍስ ወከፍ ገቢ ሊኖራቸው የሚችለው? አዎ በጣም ጥሩ ጥያቄ ነው። ይሄ ምናልባት ለቀጣይ ውይይት መነሻ ሊሆን ይችላል። ምክንያቶቹን መመርመር ማለትም የኢኮኖሚ መዋቅር፣ የሀብት ክፍፍል ታሪካዊ ሁኔታዎች፣ የህዝብ ብዛት፣ እነዚህን ሁሉ መመርመር የበለጠ ጥልቅ ግንዛቤ ያስቸብጣል። በትክክል ያው ከቁጥሮቹ በስተጀርባ ያለውን እውነተኛ ታሪክ ለመረዳት መቆፈር ያስፈልጋል። አዎ በእርግጠኛነት ይህ ሊታሰበት የሚገባ ጉዳይ ነው።